አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ይወደሃል አለኝ፣ ይወደሃል አለኝ ወገኔ፣ ማን ነገረህ ልበልኔ? በጆሮ ሹክ የተባለለት ይመስል ጌታ ካንተ ጋር ነው ይላል በድፍረትም ያድነሃል ብሎ ይናገራል። ኢየሱስ በባይብል ያለውን መቼ አንብቧል? የኔ አምላክ ያንተ አምላክ ነው እያለ ምነው አምላኬ ትለዋለህ? ምክር ያሸዋል ወገኔን፣ ራስህን አድን ተወኝ እኔን። ሞቶ ተነስቷል ትላለህ በአፈ ታሪኩ ላይ ተሞልተህ። እሺ እንዳልከው ቢሆንስ ዓለምን ማን ተቆጣጠረስ? በዛ ቀን በዛ ሰዓት ለማንስ ሰጠህ ኃላፊነት? ኢየሱስ ፈጣሪ ነው ትላለህ፣ ማስረጃ አቅርብ ቢሉ ታፈጣለህ የሌለውን ስኬት አምጥተህ በራስህ ሐሳብ ብቻ ተሞልተህ፣ ታገል ለማወቅ ከልብ አፍን ከፍቶ ከመሳደብ ተመራመር፣ ደግመህ አንብ፣ ጭፍን አትሆን ለውይይት ሲጠይቁህ፣ መልስ ለመስጠት አውቀህ ይሁን፣ አትሳሳት በእውቀት ይሁን ያንተ እምነት። ያድናሃል ይላል ደግሞ ተመልሶ፣ አድናለሁ አላለም ኢየሱስ ፈጣሪን ቃል ጥሶ አንድም ነገር በራሴ ስልጣን ማድረግ አልችልም ብሎ የሚለውን ወገኔ፣ ምን ነው አልተዋጠልህም? ቃሉን ባክህ አታጣመመ። እስቲ አንድ ጥቅስ አምጣ ከባይብል ውስጥ የሚወጣ ፈጣሪ ስለ መሆኑ አልተናገረ ኢየሱስ በአፉ ኬት፣ አምጥተህ ነው ታዲያ መለፈፉ። እባክህ ተናገር በእውቀት፣ የለምኮ በባይብል ጥምቀት ስትናገር አስብ፣ አትሳሳት ተናገር በተሞላ ዕውቀት። ኢየሱስን ልመን ወይስ አንተን? ወዲያ በልልኝ ሐሳብህን። ስላሴ ብለህ ታወራለህ በባይብል የሌለውን እባክህ ፍርዴ ቅን ነው ሲል ኢየሱስ የላከውን ፍቃድ በመጥቀስ አንብብ የተጻፈውን ከአራት እስከ ሰላሳ አንድ ዮሐንስ ከእኔ አብ ይበልጣል ይላል ይበልጣል ማለትስ ተረድቶሃል? አምላካችን ብሎ ሲያስተምርህ አምልከኝ አለ ወይ ልጠይቅህ? ደግሞም እግዚአብሔር ትላለህ ለፈጣሪ ስም ሰተህ አሁንም ሳይጻፍ ታነባለህ። ኢየሱስ ሳይል አንተው ብለህ ስሙን እንኳ ባለማፈር ለውጥኸው። ኢሳን ኢየሱስ አልከው ትሰብካለህ ብለህ ኢየሱስ ስሙም ተለውጦ ጂሰስ ደግሞም ብለህ እግዚአብሔር ስትጣራ ስትጣራ የሌለውን ሌላ አገር በፈጣሪ ስም እንኳ ሳትስማሙ ሆናችሁ መካሪ፣ አዳኝ ለእስላሙ መረዳት አቅቷችሁ ባይብሉን ማወቅ ትታችሁ ልትሰብኩን። አንብቡት ደግማችሁ ባይብሉን ተረዱት ውስጠ ሚስጢሩን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ